ሰላም ጤና ይስጥልኝ። እንደምን አላችሁ የተከበራችሁና የተወደዳችሁ አድማጮቻችን፣ ይህ አዲስ ኢንሳይደር ነው። ለሰዓቱ መደመጥ የሚገባቸውን ሰበርና ወቅታዊ መረጃዎች አዘጋጅተን እነሆ ሰዓታችን ጠብቀን መጣን። በቅድሚያም አበይት መረጃዎቹን አስቀድም። እስክንድር ነጋ በድሮን ሳይመታ አልቀረም ተባለ። የአማራ ፋኖ ህዝባዊ ድርጅት መስራች የነበረው እስክንድር ነጋ በድሮን መመታቱን ምንጮች እየገለጹ ይገኛል። ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። ባለፈው ሳምንት ሐሙስ፣ በአማራ ክልል ምስራቅ ጎጃም ዞን ጎንቾ ሲሶ እነሴ የወረዳ አንጋሻ ቀበሌ የተፈጸመ የሚለውን ጥቃት 16 ሰዎች ሲገደሉ አስር ያክል መቁሰላቸውን የአካባቢ ነዋሪዎች ተናግረዋል። ስለ እሱም የወጣ ዝርዝር መረጃ አለ። ወደ እናንተ የምናደርሳችሁ መረጃ ይሆናል። ግብፅ ለናይል ተፋሰስ አባል ሀገራት ግድቡን አትጎብኙ የሚል ደብዳቤ ጽፋ እንደነበረ ተገለጸ። የናይል ተፋሰስ አባል ሀገራት የአባይን ግድብን የጎበኙት የግብፅን አትጎብኙ ደብዳቤ ውድቅ አድርገው መሆኑን ተነግሯል። አድማጮቻችን እናንተ ከኛ ጋር ስቆዩ እነዚህና ለሰዓቱ መደመጥ የሚገባቸውን ሰበርና ወቅት መረጃዎች ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ የደውል ምልክቱን በመጫ ቁጫን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኩንታ ጻፉ፣ ላይክ ሸር እንዳይረሳ። ቀጥታ ወደ ዘርዘር መረጃዎቹ አለፍን። እስክንድር ነጋ በድሮን ሳይመታ አልቀረም ተባለ። የአማራ ፋኖ ህዝባዊ ድርጅት መስራች የነበረው እስክንድር ነጋ በድሮን መመታቱን ምንጮች እየገለጹ ይገኛል። እስክንድር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፋኖ አባላት በስፋት አሉበት በሚባለው በኤፍራታና ግድም ልዩ ስሙ አላላ ከሚባል መንደር ዝቅ ብሎ በሚገኘው ከሲያት በሚባል መንደር ካገዛዙ በተሰነዘሩ ጥቃት በድሮ እንደተመታ ምንጮች ገልጸዋል። በጥቃቱ እግሩ ክፉኛ እንደተጎዳም ተገልጿል። ከዚህ ቀደም የድርጅቱ መስራችና ላለፉ ስድስት ወራት ሲመራ የቆየው ፋኖ እስክንድር ነጋ በሌላ አመራርነት እንዲተካ በሙሉ ድምፅ ተወስኗል መባሉን መዘገባችን ይታወሳል። በሌላ በኩል ደግሞ ባለፈው ሳምንት ሐሙስ፣ በአማራ ክልል ምስራቅ ጎጃም ዞን ጎንቶ ሲሶ እነሴ ወረዳ አንጋሽ ቀበሌ ተፈጸመ በተባለ የድሮን ጥቃት 16 ሰዎች ሲገደሉ አስር ያክል መቁሰላቸውን የአካባቢው ነዋሪዎች ተናገሩ። ጥቃቱ የተፈጸሙ በሱቆችና ሻይ ቤቶች በነበሩ ንጹሐን ዜጎች ላይ እንደሆኑ ነዋሪዎች ገልጸዋል ሲል የጀርመን ድምፅ ዘግበዋል። የአካባቢው የመንግስት አስተዳደር ደግሞ ጥቃቱ የፋኖ ኃይሎች እንደ መጠለያ በሚገለገሉበት ትምህርት ቤት ላይ መሆኑን፣ ሟቾቹም የፋኖ ኃይሎች ናቸው ሲል ተናግረዋል። ከመታራ እስከ ባቡር ትራሽን ጣቢያ አስደንጋጭ ዝርፊያ እንደተፈጸመበት ተነገረ። ባለፉት አስር ቀናት በቡድን በተደራጀ ሁኔታ ከ80 ኪሎ ሜትር በላይ የኮንዳክተር ሽቦ ገመድና 257 ኪሎ ሜትር የኦፒጂ ደብሊ ፋይበር መስመር ለስርቆት መዳረጋቸውን የአዋሽ ወልደያ ሀራ ገበያ የባቡር የኃይል አቅርቦት ፕሮጀክት ቢሮ አስታውቋል። በተቋሙ የኃይል መሠረተ ልማት ደህንነት ክትትልና ቁጥጥር ስራ አስኪያጅ አቶ ዋለ ሰምሬ እንደተናገሩት በፕሮጀክቱ ላይ የተፈጸመው የስርቆቱ ወንጀል እጅግ አስደንጋጭ ነው ብለዋል። በቢሮ የሳይንስ ስራ አስኪያጅ አቶ ተክለ ብርሃን አሰፋ እንደተናገሩት ባለፉት አስር ቀናት ከመተሃራ እስከ ባቡር ትራክሽን ጣቢያ አንድ ድረስ በቡድን በተደራጀ ሁኔታ 789 ኪሎ ሜትር የኮንዳክተር ሽቦ እና 257 ኪሎ ሜትር የኦፕቲካል ፋይበር መስመር ዝርፊያ ተፈጽሟል ብለዋል። በዋሽፈንታሌ ወረዳ በዱዱቡ እና ዱሃ ቀበሌዎች ሁለት ጊዜ እንዲሁም በዱላሳ ወረዳ በቡርቱሊና አኪዲ ቀበሌዎች አንድ ጊዜ በተፈጸመ የስርቆት ወንጀል ሳቢያ ከ750 ዶላር በላይ እና በብር ከ6 ነጥብ 1 ሚሊዮን ብር በላይ ኪሳራ መድረሱን ተናግረዋል። የስርቆት ወንጀሉ ከተፈጸመው ኃይል ማስተላለፊያ መስመሩ ወደ ስራ እስኪገባ ድረስ በ33 እና 15 ኪሎ ቮልት በጊዜያዊነት ኃይል ይዞ እንዲቆይ ለማድረግ ከስራ ተቋራጭ ጋር ምክክር እየተደረገ ባለበት ወቅት መሆኑ እንዳሳዘናቸውም ገልጸዋል። አንድ ሳይት ስራ አስኪያጅ ገለጻ ዝርፊያው ተፈጸመባቸው ባይሱዙ መኪና ተጭነው ሲጓዙ የነበረ የኮንዳክተር ሽቦ ባዳማ ከተማ ላይ እንዲሁም በዱላሳ ወረዳ መቁረጫ ሴጌቶ ይዘው የተገኙ ሁለት ተጠርጣሪዎች ተይዘው ክስ ለመመስረት እየተደራጀ መሆኑን ከኢትዮጵያ ኤሌክትሪክ ኃይል ይፋ የማህበራዊ ስር ገጽ ያገኘነው መረጃ ያመላክታል። ግብጽ ለናይል ተፋሰስ አባል ሀገራት ግድቡን አትጎብኙ የሚል ደብዳቤ ጽፋ እንደነበረ ተገለጸ። የናይል ተፋሰስ አባል ሀገራት የአባይን ግድብን የጎበኙት የግብጽን አትጎብኙ ደብዳቤ ውድቅ አድርገው መሆኑ ተነግሯል። በአባይ ግድብ ላይ የናይል ተፋሰስ አባል ሀገራት ሚኒስትሮች የተካሄደው ጉብኝት በኢትዮጵያ ተቃራኒ የቆመውን አካል ያሽመደመደ ነው ሲሉ የውሃና ኤነርጂ ሚኒስትር አስታውቀዋል። ሀገሪቱ ሚኒስትሮቹ ወደ ናይል ቀን ስብሰባ ሲመጡ እግረ መንገዳቸውን የአባይ ግድብንም እንዲጎበኙ ኢትዮጵያ አስቀድማ ደብዳቤ መላኳን የውሃና ኤነርጂ ሚኒስትር ዶክተር ኢንጂነር ኮሚሽነር ሀብታሙ ኢተፋ ተናግረዋል። በአንጻሩ የግብፅ ውሃ ሚኒስተር ለሁሉም የተፋሰሱ ሀገራት ሚኒስትሮች በኢትዮጵያ በኩል የተላለፈላቸውን የአባይ ግድብ ጎብኙ ጥሪ መቀበል የለባቸውም ብሎ ነበር። ይሁና ሚኒስትሮቹ የግብፅን ጥሪ ባለመቀበል የአባይን ግድብ ጎብኝተው ከሰማይ በታች ከምድር በላይ አለኝ የሚሉትን ጥያቄዎቻቸውን ሁሉ ጠይቀው ምላሽ ማግኘት ችለዋል ያሉት ሚኒስተሩ፣ እኛም በደብዳቤ ለታጀበው የግብጻት ጎብኙ መልእክት የመልስ ምት አልሰጠንበትም ያሉት ሚኒስተሩ ጉዳዩን የተለመደ የግብፅ የሀሰት ፕሮፖጋንዳ አካል እንደመሆኑ ንቀን አልፈነዋል ብለዋል። ተደርጓል ለማስጎብኘት መጋበዝ መብቷ እንደሆነ ጠቅሰው በዚህ ረገድ በመጀመሪያም ቢሆን የአባይ ግድብን እንዲጎብኙ የጋበዘችው ኢትዮጵያ እንጂ የናይል ቤዝ ኢኒሽቲቭ አይደሉም ሲሉ ገልጸዋል። በመሆኑም የግብፅ የውሃ ሚኒስተር የአትጎብኙ መልእክታቸውን ሲያስተላልፉ አንድም ሀገር እንዳልትቀበላቸው ተናግረዋል። ይህ ደግሞ ለኢትዮጵያ ትልቅ ስኬት ነው ያሉት ግብፅም በኢትዮጵያ ሜዳ ላይ ለመጫወት ፈልጋ በራሷ ላይ ግብ አስቆጥራለች ሲሉ ገልጸውታል። አስገራሚው ነገር እንዳትሄዱ ብለው ያሏቸው ሚኒስተሮች ወደ አባይ ግድብ የሄዱት እንዲያውም በከፍተኛ ተነሳሽነትና ጉብኝቱን እንደጎበኙም አስረድተዋል። የታንዛኒያ የ የውሃ ሚኒስተር በሀገራቸው ምርጫ ጉዳይ ጋር ተያይዞ ባጋጠማቸው አስቸኳይ ጉዳይ ካለመሄዳቸው በስተቀር ሁሉም የአባይ ግድብን በሚኒስተር ደረጃ ጎብኝተዋል። ሚኒስተሮቹ አባይ ግድብ ከደረሱ በኋላ የነበራቸው አግርሞት በግልጽ የሚታይ ነበር ያሉት ሚኒስተሩ ቀደም ሲል ሲነዛ የነበረው ፕሮፖጋንዳና መሬት ላይ ያዩት እውነታ ልዩነት አስደንቋቸዋል ብለዋል። ያንን የሚያክል ግድብ በኢትዮጵያ መገንባት መቻሉ እንደ ተአምር የሚታይ ነው የሚሉ አስተያየትም መስታቸውን ገልጸዋል። እንደ ሚኒስትሩ ማብራሪያ ጎብኚዎች አንደኛ የግድቡ መጠን ከጠበቁት በላይ ሆኑባቸዋል። ስፋትና የውሃ መጠኑም አስደምሟቸዋል ያሉት ከምን ከምንም በላይ የስራ ጥረት ትንግርት ሆኖባቸዋል። ትልቅ ስኬት ያሉት ደግሞ ኢትዮጵያ አባይን ግድብ ለመገንባት ስትል ያለፈችው ፈተና የሚያስደንቅ ስለመሆኑም የጎብኝቱ ሚኒስትሮች አስተያየታቸውን አካፍለዋል። ምክንያቱም ጎብኞቹ ግድቡን ገና እንዳዩት ከመደነቃቸው ባለፈ ግብጾች ሲያራግቡት የነበረው ፕሮፓጋንዳ ሐሰት መሆኑን ተገንዝበዋል ሲሉም አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሞቃዲሾ ያቀዳሉ ተብሎ እንደሚጠበቅ ተዘገበ። በቱርክ አሸማጋይነት የተደረሰው የአንካራ ስምምነት አንካራ ዲክላሬሽን ወደ መሬት ለማውረድ እየተደራደረ የሚገኘው ኢትዮጵያን የወክለው ቴክኒካል ኮሚቴ ሞቃዲሾ የገባ ሲሆን በዛሬው እለት ከሶማሌው አቻው ጋር በዝርዝር ጉዳዮች ዙሪያ እየመከረ ነው ተብሏል። በዚሁም የሶማሌ ዜና ምንጮች ጠቅላይ ሚኒስትር አብያድ ሶማሌ ሞቃዲሾ ይገባሉ ተብሎ እንደሚጠበቅ ጋሮ ኦንላይን ዘግበዋል። በአማራ ክልልም አሳዛኝ ዜና ተሰምተዋል። በአማራ ክልል በትራፊክ አደጋ የአስራአራት ሰዎች ህይወት ማለፉን የተሰማው በአማራ ክልል ሰሜን ጎንደር ዞን ደባርቅ ወረዳ በደረሰ የመኪና አደጋ የአስራአራት ሰዎች ህይወት ማለፉን የዞኑ ፖሊስ መምሪያ ትራፊክ ትምህርትና ስልጠና ክፍል ኃላፊ ኢንስፔክተር ይበልጣል መርሻ እንደገለጹት ተሽከርካሪው ትላንት ከበየዳ ወደ ደባርቅ ሰዎችና እህል ጭኖ ሲጓዝ ከረፋሩ ሶስት ሰዓት ከሰላሳ አካባቢ በደባርቅ ወረዳ ልዩ ስሙ አበርጊና በተባለ ቦታ ላይ ሲደርስ ተገልብጦ አስራአራት ሰዎች ሲሞቱ ሌሎች በርካቶች ቆስለዋል ብለዋል። ተጨማሪ ምርመራዎች ሲደረጉ ቢሆንም መገልበጥ ምክንያት ነው ያሉትን ኃላፊው ለዶች ተናግረዋል። ከበሄዳ ወደ ደባርቅ ሲመጣ የነበረ በተለምዶ ካሶን እየተባለ የሚጠራው መኪና ነው። በሄዳ አድሮ እህል ጭኖ እየመጣ ከበሄዳ ወጣ እንዳለ አበርጊና ከተባለች ጎጥ ሲደርስ ተገልብጧል ብለዋል። የአደጋው መንስኤ አንዱ ከመጠን በላይ መጫን መሆኑን የገለጹት ኃላፊው አቅም ከሚችለው እህል ጭነት በላይ 50 ሰዎችን አሳፉ ነበር ብለዋል። ሌላው በአደጋው መንስኤ ተብሎ የሚገመተው አሽከርካሪው ለመስመሩ አዲስ በመሆኑ የመንገዱን ባህሪ አለማወቅ ሊኖር እንደሚችልም ተናግረዋል። በአደጋው የ12 ሰዎች ወዲያው ሲሞቱ፣ ሌሎች ሁለት ደግሞ ዛሬ ጠዋት ህይወታቸው አልፏል ተደርጓል ብለዋል። ቀሪው 37ቱ ደግሞ በተለያዩ የሕክምና ቦታዎች ሕክምና እየወሰዱ እንደሆነና 27ቱ በከባድ ጉዳት እየደረሰባቸው እንደሆነ መግለጣቸውን አለምነው መኮንን ዘግበዋል። የሱዳን ጦር አውሮፕላን በመኖሪያ አካባቢ ተከስክሶ አርባ ስድስት ሰዎች መሞታቸው ተገለጸ። የሱዳን ጦር አውሮፕላን በትናንትናው ዕለት በሰሜን ኦምድርሙዳን ዋዴ ሲዳ ወታደራዊ አየር ማረፊያ አቅራቢያ በሚገኝ የመኖሪያ አካባቢ ተከስክሶ ወታደራዊና ሲቪሎችን ጨምሮ አርባስድስት ሰዎች መሞታቸውን የካርቱም መንግስት የሚዲያ ጽህፈት ቤት የገለጸ ሲሆን ከሟዋሾች መካከል አንድ ከፍተኛ አዛዥ እንደሚገኝ የወታደራዊ ምንጮች ጠቁሟል ሲል ሮይተርስ ዘግቧል። የተከበራችሁና የተወደዳችሁ አድማጮቻችን፣ ለሰዓቱ ያዝናቸው ናቸው። የአዲስ ኢንሳይደር መረጃዎች ይህን ይመስላሉ። ለቻናላችን አዲስ የሆናችሁ የደውል ምልክቱን በመጫን ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮሚኒታ ጻፉልን። መልካም ቀን ለውድ ኢትዮጵያውያን ተመኘን።